ሰላም አለይኩም ወራህመቱላሂ ወበረካቱ። የሀጅ ስነ ስርዓትን በሚፈጽምበት ሰዓት ላይ ለሐጅ ጉዞ የሄዳችሁ ሰዎች ዑምራ ሳታደርጉ እንዳትመጡ። ከዚህ እንደሄዳችሁ ዑምራ ለማድረግ በጣም ሲምፕል ወይም በጣም ገር የሆነ ነገር ነው። ምንም ያስፈልጋችሁ መሰላችሁ? አንደኛ ኢህራም ነው። የኢህራም ልብስ ወንዶች ይለብሳሉ፣ ኢህራም ያደርጋሉ። ከዛ በኋላ ተልቢያ እያደረጉ ወደ ካዕባ ይሄዳሉ። ካዕባ ልክ እንደደረሱ ይሄ ቀኝ ትከሻቸውን ያወጣሉ። ካዕባ ላይ እንደደረሱ አሁንም ከሀጀረል አስወድ ጀምሮ ጠዋፍ ያደርጋሉ። አንደኛ ኢሕራም አለን። ሁለተኛ ጠዋፍ ነው። ጠዋፍ ሰባት ጊዜ ጠዋፍ ያደርጋሉ። ሶስተኛ ሰዓይ ነው። በይነ ሶፋ ወል መርዋ ሰባት ጊዜ ከሶፋ ይጀምራሉ፣ መርዋ ላይ ይጨርሳሉ። ሶስተኛ፣ አራተኛ ደግሞ ፀጉር መላጨት ወይም ፀጉር ማሳጠር። በቃ አለቀ፣ ኡምራ ጨረሰ ማለት ነው። ይህን ካደረገ አንድ ሰው ኡምራ ጨረሰ ማለት ነው። ከዛ ቁጭ ብሎ ይፈታ፣ ተፈቶ ማለት ነው። ምን ይጠብቃል ማለት ነው ሐጅን ይጠብቃል ማለት ነው። ስለዚህ ተመቱ የሚባለው የሐጅ ስነ ስርዓት ተመቱ ይባላል። በሐጅ ወቅት ላይ ዑምራን ሰርቼ እፈታና ሐጅ እስከሚደርስ ድረስ እጠብቃለሁ ማለት ነው። ቂራን ማለት ደግሞ ሁለቱንም ማጣመር ሲሆን ያው በሐጅ ውስጥ ዑምራ ይሰራል ማለት ነው። ስለዚህ አንድ ላይ በነየተበት አይፈታም ማለት ነው። አይፈታም ማለት ሐራም የሆኑ ነገሮች፣ የተከለከሉ ነገሮችን ምንም ነገር መስራት አይፈቀድለትም። ከሚስቱ ጋር ግንኙነት ማድረግ አይፈቀድለትም። ጥፍር መቁረጥ አይፈቀድለትም። ፀጉር መላጨት አይፈቀድለትም። ቀድሞ ቀመስ መንካት አይፈቀድለትም። የብልትን ፀጉር መንካት አይፈቀድም። እነዚህ ሐራም የሆኑ ነገሮች መቼ ነው የሚፈቀድለት? አስረኛው ቀን የእርዱ ቀን አርዶ ተጨረሰ በኋላ ካልሆነ በስተቀር ማለት ነው። ሚፈቅ፣ የሚወደደው ተመቱ የሚባለው የሐጅን አይነትን መፈጸም ስለሆነ የሚወደደው ሐጅን ከሰራን በኋላ አሁን ያልኳችሁ የሐጅ ስነ ስርዓት፣ እነዚህ አራት ነገሮችን ካደረጋችሁ ሐጅ ማን ዑምራ አለቀ ማለት ነው። ዑምራን ከጨረሳችሁ በኋላ ስምንተኛው ቀን የዙል ሒጃ ስምንተኛው ቀን ወይም የውሙ ተርዊያ የሚባለው ቀን እስከሚመጣ ድረስ እሱ እስከሚጀመርበት ሰዓት ድረስ የሐጅ ቀን እስከሚጀመር ማለት ነው። ከዛ ዘና ፈታ ትላላችሁ። ከዛ በኋላ ሐጃችሁ ላይ ትገባላችሁ ማለት ነው። ሶስተኛው ደግሞ ኢፍራድ ይባላል። ኢፍራድ ማለት ሀጅን ብቻ ለማድረግ አስቦ ወስኖ መጓዝ ማለት ነው። ስለዚህ ዑምራውን እንዳትረሱ፣ ደጋግማችሁ ደግሞ ዑምራ ማድረግ አለባችሁ። ዑምራን ለመደጋገም የምትፈልጉ ሰዎች ደግሞ መስጂድ ተንዒም ወይም መስጂድ አይሻ የሚባል ቦታ አለ። አንድ ትራንስፖርት ይዙና ሄዳችሁ፣ የአምስት ብር ትራንስፖርት ነው። ሄዳችሁ፣ የአራት ብር ነው በመንግስት ማለት ነው። በእንትን ደግሞ አምስት ብር ወይም አስር ብር ነው በግል ሄዳችሁ እዛ ኢህራም አድርጋችሁ እንደ አዲስ ምንድነው፣ ቦታው ላይ ኢህራም አድርጋችሁ እንደ አዲስ ነይታችሁ ምን ብላችሁ፣ ከዛ ተመልሳችሁ ወደ ሐረም ሄዳችሁ ዑምራ ማድረግ ነው። ለቤተሰቦቻችሁ፣ ለሞተ ቤተሰቦቻችሁ፣ ለአባት፣ ለእናት፣ ለወንድም፣ ለእህት፣ ለብዙ ቤተሰብ ማድረግ ትችላላችሁ። በሄዳችሁበት ዑምራ ደጋግማችሁ እንድትመጡ አደራላችኋለሁ። ወሰላሙ ዐለይኩም ወራህመቱላሂ ወበረካቱ። በዱዓ እንዳትረሱ።